ዛሬ እኮ እኔ ከነ ህይወቴ የእሷ ነው። ከአሁን በኋላ ስሜ ነክጥሮ አለ አሚና። ደግሞ ዛሬ ምንም ነገር ስለሌላት ነው ታውራ እሷ። በቃ እኛ ልረዳት የምንችለው ልረዳት የምንችለው እዚህ ጋ በማግመማ ነው። አሚና አዋራ ላይ እንትን የሆኑ የመጡ አደለም። እንደዚህ ስለወረ አሱ ምንም አላልሳ አሱ በዚህ ጉዳይ እንዴት ነች? ዛሬ አይተሻል። መቼም ቪዲዮ ባታየው እንኳን ተቆርጦ የመጣውን አይተሻል። እያለ ለአሚና ምን ምትያት ጥገና አለሽ? አሙዬ አሙዬ፣ ነገር ልበልሽ የእምር እህትናት የምትይው ነገር ዩ ኢትዮ ቱበሮች ጋር እህት እህት ጣጣ አምጥተዋል። መጀመሪያ ሲጀማምራቸው እህትናት ሂዱና ልክ ዋናው ፓርቲ ላይ ሲደርሱ ለስራ ነው። ጭራሽ እኮ አሚና የሰውን ምስት ነው የወሰደው። አሚና ጭራሽ እኮ የሰውን ነው የዘረፈው። አንቺ የስጠሺው እኮ ቆይ እንዴት ነው አልታየውም ነው አልሰማም ነው? ጭራሽ የሰው ምስል ተዘረፈው። እረ፣ ሼ ነው ሼን ነው አሚና ሼ ነው ቃልዬ። እንኳንም ተረፍሽ። ኔ ናት እንኳንም በእንትን ነጉታ አልጣለች። ዛሬ እሷ ውሎዋን ጠይቃችኋታል? በምን ሁኔታ ያለችው? የምሬ ነው አሚና አምነሽ በባህር ገብተች ነበር። እንኳን ፈጣሪ ያተራፈሽ ቃል እኔ ብላችው ማለት ነው። እኔ እ ያሚና ኮንፊደንስ ማለት ነው የእኛ ልጅ አልፋ የተቀመጠችውን እንደዚህ እንዲህ የተቀመጠችውን ትታ ልጅቷን ጣጣ ውስጥ ልትከታት። አይደለም ቆይ ቆይ እንገርሽ፣ ቃልዬን ይቅርና ማለት ነው እነፍጼን እንኳን ከዛሬ ጀምሮ አታስፈልጉኝም እኮ አላቸው። አስቢ አንቺ እስቲ አስቢው አሚና፣ ይሄንን ስትሰሚ ምን ተሰማሽ? አሚና እንዴት ነው አሁን? ማን ጠይቆን ነው መልሱም የመለሰው? ሲጀመር አይደለም። እኔ አሁን ልከስሽ ነው። አሁን እስከ ዛሬ ድረስ ባለው ዝም ብዬሽ ነበር። አሁን ወደ ክስ ሊሄድ ነው። ሰላም ብላ የተቀመጠችኝ ልጅ በዚህ እንትን ልታስገባት ነበር። ገባሽ? ታያለሽ። ግን ያም ማለት ነው። ታያለሽ። ዛሬ ምን ተሰማሽ? ሁለተኛ ስሙን አታንሺ የኔ ነው ስትልሽ ምን ተሰማሽ? እሺ

እስከዛሬ ድረስ አምነን አምነናት ስለሰከሰችን አምነናት። ዛሬ አዋረደችን እኮ ዛሬ ጭራሽ አዋረደችን። አዎ ከታች የምትወጥሩ ሰዎች ሌላ ነገር ያለ መስላችሁ ነው እንጂ እኔ እኔን ሆም ፕሊፍ ለማቃጠል ፈልገሽ ነው እንጂ ማለት ነው። ኑ የመረረሽ ዋጪ ታያለሽ። አንድ ቀን ማለት ነው የመረረሽ ዋጪ። ይሄ ውርደት ሁሉ እንዲህ በካሜራ በእጃቸው እንዲህ እንዲህ እያሉን ማለት ነው። አንቺ ያመጣሽብን ውርደት ነው። ንቀት ነው ወይስ አለብሽ?

ያው መቼም በዳይፐር መጨማለቅ አሚና ትወዳለች ብዬ ነው ዝም አልኩት፣ እንጂ ለአሚና ይሄ ሁላ የዳይፐር ውጤት ነው። ሙዬ ላስላሩአራሱነታንስያስጠላል እንዴት ነውበጣም ነው በጣም ነው እንዴ ያስጠላሽን ቀን ዛሬ አሚና እሱ ተናግራለች። እኔ ከፍ ከፍ አደረገዋለው ጭራሽ እሱ በዳይፐር መጣልኝ። ድሮም እኮ የቆለሉት እኮ ቦታውን አይጠብቅም። ወርዱ ዘጭ ነው የሚለው። ሜድ አይደለም። ባለፈውስ ለሚኮ ስጦታ ተገዝቶ መጨረሻ ላይ ዳይፐሩ የሱ ነው ሲባል ምን ተሰማሽ? ቦታው ያጠፈው ነገር አልናገርም። አይደለም ያጥፈው ነገር ድብን አርጌ እናገራለሁ። አልፈልግም። ሲጀምራሁን ሞዴስ እንደዚህ ዛሬ ነው አልፈልግም። አልፈልግም ነው አልፈልግም ምትዩ

አሚና የአንቺ ነሽ እኮ ሄ ሁላ ጣጣ ያመጣሽኛ፣ እኮ እንደዚህ አይነት ጣጣ አናመጣም። አንቺ ደግሞ አልፎ የተቀመጠውን የማያስቡን ሰው ታሳስብያለሽ። እኔ እኮ በቃ በጉጉት ነው ተርኬ ተርኬ። በዚህ ሁኔታ እኮ ፋዴ ዩቲዩበር መምጣት ፈራ። አሚና ናይቶ

ገላን እየሰደበችን እኮ ነው። እኔ አንቺ ነቅ ብሬ ስ መሰለኝ። ገላን አንቺ ከንቲባ እዚ ያለች ድመት ታስቀምጫለች። ና ውጭ፣ እውነት ና ውጭ፣ ና ውጭ፣ ደሉዋ ና ውጭ። ው ቀይራለች፣ ገላን ቀይራለች። አሚናም ከጨመረች እኔ ያወርዳታለው። ይቅርታ ያላችሁ እኮ ከንቲባ እዚ ጋር እያለሁ ብዙ ነገር ያወራሉ ሚ አሚኑ የኔ ውድን ቆይ ስላልተመቸኝ ነው፣ ለማውራት ማለት ነው። ስሚ ሪስፔክት ስጧትና አዋሯት በስነ ስርዓቱ። እኔ አልጠረስ ሀኑ ጨረስን እኮ እኔ የምንም ሪስፔክት ከየት እናምጣ? እሷ የገደለችውን ሪስፔክት እኛ ህይወት ዘርተን ከየት እናምጣው? አሁን ማለት ነው ይሄን ነገር

ማነው ቃልዬን ያወረዳት? እሺ ቃልዬን ማነው ያወረዳት? አንቺ ጋር ይታያል እኮ እሱ ቃልዬን አወርዶ አሚናን አስገባት። ማ እንደዚህ የሚያደርግ ወይ? እኔ አይደለሁኝም፣ እኔ አይደለሁኝም፣ እኔ አይደለሁኝም። ቃልዬን ማነው ያወረዳት? አንቺ እኮ ታያለሽ፣ ቦታ ይታያል፣ የሚያወርድ ሰው ቃልዬን ማነው ያወረዳት? እሙዬ ናት፣ አሚና ነው ያወረደችው። ቃልዬን፣ ቃልዬን ማነው ያወረዳት? አሚና ለምን አወረዳት? አሚና ደንግጣ ነው የወረደችው። ቃልን ስታይ፣ አሚና ደንግጣ ነው የወረደችው። አሁን ለምንድን ነው ቃልዬን አወረደችዋት? ማን ደንግጭ አላት? ለምን ደነገጠች? እሺ በቃ፣ ቃሊ ተስባለች። መግባት አልፈለገችም። አልተሳበችም። ቃሊ አንቺ ሞ ቁጥሩ ሁለት አሜና ነው ነሽ። ዝም ማን እንደሚያወርድ ማን እንደሚያስገባ ይታየኛል። ቃሊ ይኸው ቤቷ እንትን ተብለ ተስባለች። እምቢ አትገባ። ይኸው አሁንም ተስባለች። ኔትወርኳ ይሆናል። ዛሬ ቃሊ ጥሩ ሁኔታ ላይ አይደለም። ቃሊ ምን አጠፋች? ታይ እስካሁን አሚናን ጥሩ ሁኔታ አይደለችም ያላል ሰው። አንቺ ቃልን በምን ነው ፊልሽ ነው የምትይው? አሚና እኮ ድካሟን አሳዝኖኝ ነው። አይ ይሄ ጥገና ይሆናታል ብለሽ ነው? አዎ ድካሟን አሳዝኖኝ ነው። ሌላ ሰው ራሷ ይሆናል የወረደችው። ቃሌ ናይ ግብ ሲቃል እሺ፣ ማንን ነው ቃልን ገዳይ? ከንቲባ ስልጣንሽ ምን ላይ ነው? ቆይ ስራ ተፈስ ዝም ብለሽ ነው ስልጣን የተቀበልሽው የተሾምሾ ለዚህ ለዚህ እንድትወኝ ነው። ማን ነው ገለን የሚረብሹት? ከባለ ሹመተኛ ሹመት የተሰጣት ባለስልጣ ነው። እየጻፈች ነው ማለት እየመዘገበች ነው።

እንግሊዝኛ ማውራት ትችላለሽ እንዴ? እሜዬ ጉብዝ ነሽ። እንዳንቺ የአማርኛ ባያወላግደኝም። እቺ ልጅ ፎሎ ይላት ማናት? አይዞን ወረድ ተመላይካ ገና ምንለው ኖ ከገቡ በኋላ ቃልዬን አስመጧት። አስጠብቃችሁ ስታወርዷት፣ ተናዳነ፣ የምር ተናዳለች። ቃልዬን ፈልጋችሁ አምጧት። ግን ማነው ያስወረዳት? የሚል እኔ ወላሂማ እንዳስወረዳት አላየውም እ የምልህ እኔ እኔን አንቺ ያየሽው ቃልዬን ያስወረዳት ሰው እንዴት ነው የማታየው? ወይ እናት ይሄማ ሙስትና ላይ ይገጠንቅ ነው። የምር የምር ሙስትና ላይ ይገጠንቅ ነው። አይሻ እኔ ናንቺ ሙስሊም በውሸት ወላህ ይላል እንዴ? እና አሁን እንዴት አልታየሽ? አንተ ያላየውማ ወላህ አላየውም የኔ ቃልን እዚህ ጋር እያየኋት ግን እሷ ወረዳችኋት። አሚና ገባች። አሚና ከላይ ስታወርጃት አየሁ። እኔን በጣም ትወጅኛለሽ። የኔው ነው የታየሽ። ምን አረጋለሁ? ጀመር አይነት ይሄ የፈጣሪ ስጦታ ነው። እኔን መውደድ የፈጣሪ ስጦታ ነው አኒ

አዎ፣ ቆይ አልቻልንም። የገባ አይደለም ገና ነሽ አሚና። አልሄድም አልሄድም አልሄድም። ሰው ሰላምታ ስትሰራ ዝም በሉ ውስጥ ገበያ ውስጥ ነው እንዴ ያላችሁት? ከንቲባ ተብሎ ቆይ። ሰላምታ እኔ አሚናንም አንቺንም ነው የማወርድ። ዝም በሉ ሁለታችሁ። ውይ፣ በኢየሱስ ስም ችስት ስትይ ይኸው ከንቲባ ተብሎ አንቺ ስልጣን ስለ ሰው የሚያስተምረው ይሄንን ነው። ዝንጀሮ አይጥ ችግር የለም። አብዝቶ የሚያወራ ሰው አይጥ ነው ነው ያለችው። ከንቲባዋ ምን አለች? አብዝቶ የሚያወራ ሰው፣ አብዝቶ ሰላም የሚል ሰው የአይጥ ነው ነው ያለችው። ረዥም ጊዜ ቆይተናል። ምን ነው ታዲያ የሄኖክ ምስት ማምጣት ነው እንዲ ያገናኛችሁ ዛሬ